ዝም በይ። ውይ እ አሁን ወደ እዛ ሲሄድ አየኸው። ይሄ ምንድን ነው የሚባለው? እርሳሴ እርሳሴ። ጅብሳም ቀቢ ጅብሳም ቀቢ ይሉኛል። ዝግ ዝግ ነው። እንትን ያለህን ነገር ባለሙያ መሆንህን እንዲያውቁ ብዬ ነው። አይመጣ ይቅር። አሁን ላይ ግን ስንት ነው ፍሬም በዋጋ የኛ ጊዜ አሁን የኛ ጊዜ ስንት ነው 85 የኛ ጊዜ አሁን እኔ በኋላ ስማማ በእኛ ጊዜ ስንት ብር ነው? መቶ የእኛ ጊዜ ፍሬም። አሁን ስንት ነው? መቶ አምሳ ብር ጭማሪ ማለት ነው ወይ የትኛው ላይ ላድግደ ወይ ግጅ ሱቆ እዚህ ላይ ላድግልም

አንዱ አበቃች ማለት ነው አይደል? መቀየጫ ምኑ ትልቁ

ግን ቀለሙ እጃ ያበላሽ እጅ ላይ በጋዝ ነው የሚለቀው። ዝም ብሎ ይለቃል። ተበላን ጀባል ኢንተርቪው ተደረግን ሙያውን ሌላ

እዛ እንግዲህ ትልቅ ትልቅ እቃ አዘጋጅልሃለሁ አይደል? ነው ባል ያ ፍሬሞቹን የምትቀበ ፕላስተሮችን ነው ነው ነው